በስማአብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። አርብ ስቅለት እንግዲህ ትልቁ በዓል ነው። በዛን ዕለት ከጠዋት ጀምሮ ስግደት ይኖራል። በየሰዓቱ በሦስት ሰዓት፣ ስድስት ሰዓት፣ ዘጠኝ ሰዓት እያለ ንባባት እየተነበቡ ስግደት እየተደረገ ህዝቡም ልስሐ እየገባ ትልቅ ጸሎት ቀንና የስግደት ቀን የጾምም ቀን ነው። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተቸንክሮ ያደረገውን ሁሉ የወንጌሉን ቃል የምንሰማበት የምናስተነትንበትና በዛው ላይ የምንጸልይበት ነው። እኛም ጌታ ላደረገው የምናመሰግንበት ይህም ደግሞ የዛሬ ሁለት ሺህ ዓመት ብቻ የተደረገ ሳይሆን በየጊዜው የሰው ልጅ ላይ የሚደርሱ መከራዎች አሉ። በእኛም ላይ የሚደርሱ ችግሮች፣ መከራዎች ሊኖሩ ይችላሉ። ያንንም በማሰብ የሰውን ስቃይ የራስን ስቃይ ከጌታችን ከምናልቻችን ኢየሱስ ክርስቶስ ጋር በመሆን መስቀል ላይ ሆነን እኛም ጌታ እዛ መስቀል ላይ ሆነ ያስተማረውን ትምህርት የምንዘክርበት ትልቅ ትልቅ በዓል ነው አርብ ስቅለትና በዛም እንግዲህ እግዚአብሔር አምላክ በዛን ቀን በምናቀርበው ጸሎት እግዚአብሔር ራሱ መከራችንን ችግራችንን አይቶ እሱ ራሱ በመስቀል ላይ ቸንክሮ ክፋትን ሁሉ እንዳስወገደልን ይሄንንም ከሀገራችን በተለይ ኢትዮጵያ ላይ ያለውን ችግርና መከራ እንዲያስወግድልን የምንጸልይበት ዕለት ነው። ትልቁ ነገር ፍቅር ነው። ፍቅር ሁሉን ነገር ያሸንፋል። በተለይ በተለይ ይቅር መባባል ጌታችን መድኃኒታችን ክርስቶስ መስቀል ላይ ሆኖ እንደዛ ተቸግሮ ደሙ እየፈሰሰ እየጠማው እየተጨነቀ፣ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ የይቅርታን ታላቅነት አስተምሯል። መስቀል ላይ ሆኖ እሱ ይቅር ሌላ ነው። እዛ ላይ የተሰቀለው ግን በሱ ላይ ያን ሁሉ መከራ ላደረሱት ይቅርታ ይጠይቅ ነበር። ስለዚህ እኛም እርስ በራሳችን ይቅር መባባልን በቤተሰብ ውስጥ ይሁን በወንድምና በእህት በጎረቤትና በጎረቤት በጎረቤት መካከል ይሁን እንዲሁም በአገር ደረጃ ባለው ሁኔታ ላይ ጌታ ይቅርታን ስላስተማረን ይቅር ተባብለን የበደለውም ካለ ያው ራሳችን ከያው ተነስተን ይቅርታ ጠይቀን ሰላም እንዲሰፍን ፍቅር እንዲሰፍን ጌታም የፈለገው እሱን ነውና እርስ በርሳችሁ ተዋደዱት እርስ በርሳችሁ ተፈቃቀሩ ስለተባለ ስላለ እኛም እርስ በርሳችን ተፈቃቅረን እንድንኖርና ሰላምን እንድናመጣ ያስተምረናል።